የተሻለ ምርት ከጎናችን እንደሆነው ተጨማሪ መለያዎችን ደግሞ ላቀረበልን ለዋናው ከፍ ያለ ምስጋና ብቻ አቅርቡልኝ። ከዚህ ከምድብ ድልድሉ በኋላ የአያምስቱ ሚዲያዎች መለያ በዋናው የተመረተው ብራንድ የሆነ መለያ ያለ በዲዛይናቸው አሸናፊ የሆነው ሚዲያ አውጥቼ ጋርመንት እንዳምነ ሙሉ የአስር የአስር ሺህ ብር ሽልማት ይሸለማል ሚዲያ ለዲዛይን የተሻለ ዋናው ሁሉንም ዲዛይኖች በሚገባ ሰርቶታል የተሻለ የምለው እኔ የለኝም ነው ነው ግን የተሻለ አለቀላችሁ እኛ ለዲዛይኑ አስር ሺህ ብር እንሸልማለ ብለሆነ ስለዚህ የዛሬ ዓመት ማን ነበር ያሸንፈው ሪፖርተር ጋር ይባላል ሙሉ መለያው ላይ ጋዜጣ ታትመው ነበር ስለዚህ ናም አሸናፊ እሱ ነበር ዘንድሮ ግን ሪፖርተር ማለያውን ቀይረዋል ጋዜጣ ይ ስለዚህ ዘንድሮ ስማን የተሻለ ማሊያ የሚለውን አብረን እናያለን። የመጀመሪያው የሚዲያ ካፕ ኮከብ ተጫዋች ስማ ነበር የሚለው ደግሞ እናስታውስ፣ ካለን መናገር እንችላለን፣ ካልሆነ ገር እናስታውሳቸዋለን። ነው ሁለት ሶስት ላይ በተካሄደው የሚዲያ ካፕ የመጀመሪያው ኮከብ ተጫዋች የሆነ አሳጎስ ነበር ከኢትዮጵያ ካለት ማለት ነው። ከዛ በመቀጠል በአመቱ ቴድሮስ ሳህሌ ከፋና ኤፍ ኤም፣ በመቀጠል ኤርሚያስ አለሞ ከኢትዮፒካሪ፣ እንደዚሁም በድጋሚ አሁንም ዮናስ አጎስ ለሁለተኛ ጊዜ ከኢትዮፒካሪ፣ ዳዊት አጎስ ከሸገር ኤፍ ኤም፣ ታደሰ አይኔ ከአርቲስቶች፣ ፍቃዶ ከበደ ከአርቲስቶች፣ ዘገየ መራት ከላሚዝጎች፣ ወንደሰን ዘመሪ ከሪፖርተር ጋዜጣ ናትና የታደሰ ዮናስ ብርሃነ ከኢቢኤስ 2012ና 2013 ላይ ምስክር ቶሎሳ ከሪፖርተር ጋዜጣ 2015 ላይ አምናምሻሆና አሁን በድጋሚ ምስክር ቶሎሳ ነበር። እነዚህ እስካሁን ድረስ በተካሄደው የሚዲያ ካፕ ውድድሮች ላይ ኮከብ ሆነው ስማቸውን ማስቀመጥ የቻሉ ናቸው። ለእነሱ አንድ ጊዜ በድጋሚ ሞራል ሰጥቶኛል። ኮከብ ጎል አግቢ በመሆኑ

እዩብ ታደሰ፣ ከላይ ፌስጎድ፣ ዮናስ ሞላ ካዲስ ቲቪ፣ ናትናኤል ታደሰ ኢቢኤስ፣ አማረ ጉጭ ከኢትዮፒም፣ ዳግማዊ ጌታቸው ከኢትዮ ዲጄ፣ ሮቤርት ታደሰ አርቲስ ቲቪ። እነዚህ ደግሞ እስካሁን ድረስ በተካሄዱት 13ቱ የአዝናኙ ሲዝናኛ የሚዲያ ካፕ ውድድር ላይ ኮከብ ጎል አግቢ ሆነው ስማቸውን ማስፈር የቻሉ ናቸው። ለእነሱ ማንድ ጊዜ ከፍ ያለ ምስጋና እና ሞራል ያስፈልጋቸዋል። እሺ በዘንድሮ የ14ኛው ሐበሻ ሚዲያ ካፕ አዝናኙ ሲዝናና እልል ያለ ውድድር እናደርጋለን። በዚህ ውድድር ላይ የሚሳተፉ ቡድኖች ደግሞ ሐበሻ ቢራ፣ ፋና ቲቪ፣ አራት ሶስት ሶስት፣ ሪፖርተር፣ ብስራት ቲቪ፣ አዲስ አበባ ፖሊስ፣ አራዳ ኤፍኤም፣ ባለሀገሩ፣ መናኸሪያ፣ አዲስ ሚዲያ፣ ኔቶ፣ ንስል ስፖርት፣ አርትስ ቲቪ፣ ኢቲቪ ወይም ኢቢሲ ኮፕ ኢንተርቴንመንት ሻዴ ሚዲያ ዳጉ ስፖርት ኢዚያ የትሮፒካሊ ኢትዮ ዲጂ ኤንቢሲ ብስራት ሬዲዮ ፌዴራል ፖሊስ ኢቢኤስ ሀገሬ ቲቪ ስፖርት ይሆናሉ። እነዚህ 25ቱ ቡድኖች በዘንድሮ አዝናኙ ሲዝናና የሚሳተፍ ይሆናል ማለት ነው ሀያ አምስቱንም መለያ ቴሌግራም ግሩፕ ላይ ይለቀቃል ከዛ በተሰጣችሁ ከነገደ ጊዜ ድረስ ምርጫችሁን ቦታ ታደርጋላችሁ የቡድን አባቶች ስድስት የቡድን አባቶች አሉ ስድስት ግሩፕ አለ እንግዲህ ደግሞ ከምድብ አባቶች ውጭ ደግሞ 19 ቲሞች አሉ ማለት ነው። የቡድን አባቶቹ የተመረጡት ባለፉት ሁለት ዓመታት የተሻለ ውጤት ያመጡ እንዲሁም ደግሞ በሚዲያ ካርዱሩ ያላቸውን ተነው ኢቢሲ፣ ኢትዮጵያን ብሮድካስቲንግ ኮርፖሬት፣ ፋና ቲቪ፣ ፋና ሚዲያ ኮርፖሬሽን ከአዲስ አበባ ጋር ሆላ ላይ የተቀላቀለ ተቋም ነው። አርቲስት ቴሌቪዥን፣ ብስራት ቲቪ፣ ብስራት ቲቪ፣ ሪፖርተር ጋዜጣ እና የዚህ የሚዲያ ካፑ የሁለት ጊዜ አሸናፊ የኢትዮጵያ ሊንክ ናቸው። ስድስቱ የቡድን አባት ይሆናሉ። ስለዚህ መጀመሪያ የምናደርገው ምንድን ምንድነው፣ ግሩፕ እናነሳለን። ከግሩፕ በኋላ የቡድን አባቶቹ ስድስቱን ላይ ድራሉ ማለት ነው። ከዛ በኋላ እያንዳንዱን እያነሳ እንሄዳለን ማለት ነው። ስለዚህ ይህም ደግሞ ሶስቱን ግማሹን ከሐበሻ ቢራ ኮርፖሬት ማኔጀር ኮሚኒኬሽን ኮርፖሬት ኮሚኒኬሽን ማኔጀር ከሆነው ከአቶ አዳነ ተካ ጋር እናደርጋለን። አቶ አዳነ ተካ ወደዚህ ጋብዝና ድልድሉን ማከናወን እንችላለን። ስለዚህ ከግሩፕ እንጀምራለን የመጀመሪያው ግሩፕ

ሪፖርተር ጋዜጣ የግሩፕ ሲ የቡድን አባት ነው። ሪፖርተር ጋዜጣ የአምነው የዋንጫ ተፋላሚ ግሩፕ ቢ የቡድን አባት ማነው የሚለውን እናያለን። ግሩፕ ቢ አርቲስት ቲቪ ቲቪ የግሩፕ ቢ የቡድን አባት ሆኗል። ስለዚህ ግሩፕ ዲ ነው የቀረው። በትክክል ግሩፕ ዲ ይኸውን የምትመለከቱት ነው። የቡድን አባት ደግሞ ኢትዮፒካሊንግ ሆኗል ማለት ነው። የቡድን አባቶች ነው። በነገራችን ላይ ከስድስቱ ምድብ አንደኛው ምድብ ላይ አምስት ቲም ነው የሚሆነው ማለት ነው። አንደኛው ምድብ አምስት ቲም ነው የሚሆነው። መጨረሻ ላይ የሚቀራው ቲም አንደኛው ምድብ ላይ ይገባል ማለት ነው። ስለዚህ በዚህ ምብላይ አምስት አሉ። አንድና ሁለተኛ ጥሩ ሦስተኛ አራት ቲም ቡድን ካለበት ምድብ ላይ እ ግሩፕ ኤፍ ላይ ማን የሆነ የሚደርሰው ከኢቢሲ ቀጥሎ ማለት ነው። በኢቢሲ ምድብ ስር ዳግ ስፖርት፣ ዳግ ስፖርት ምድብ አሁን ደግሞ ግሩፕ ዲ ላይ በኢትዮጵያ ሊግ ስር ሲዲ ስፖርት ሲዲ ስፖርት በኢትዮጵያ ሊግ ስር ግሩፕ ዲ ላይ ሆኗል። አሁን ደግሞ ግሩፕ ሲ ሪፖርተር ጋዜጣ መደብ ውስጥ ማን ይገባል?

ላ አርቲስት የሚገኝበት ግሩፕ ቢ ላይ ሆኗል። ግሩፕ ኢ ብስራት ቴሌቪዥን ያለበት ምድብ ላይ ደግሞ ፌዴራል ፖሊስ ሚዲያ ፌዴራል ፖሊስ ሚዲያ ብስራት ቴሌቪዥን ያለበት ምድብ ላይ ገብቷል። ምድብ ኤ ፋና ቲቪ ያለበት ላይ ደግሞ ኢዚያ ኢዚያ ሆኗል ማለት ነው። ስለዚህ አቶ አዳነ ዘካ በየምድቡ ላይ የምድን አባቶችና ሁለተኛው ቡድን አውጥተውልናል። ካለ በመስሉ ልበጭብጨባል የሚቀጥሉትን እጣ የሚያወጡን ደግሞ አቶ ሀብተስላሴ ክብረ ክርስቶስ በሀብቴ ጋርመንት የዋናው ስፖርት ባለቤትና ዋና ስራ አስኪያጅን በጭብጨባ ወደዚህ ጋር ብዙልን። እንቀጥላለን ከግሩፕ በየምድቡ ሶስተኛ ቡድኖችን ነው የምናውቀው። ላይፍ ኢስ ጉድ ቢ ላይ አርቲስት ኢቪ አራዳ ኤፍኤም ማለት ሶስተኛ ቡድን ደግሞ ላይፍ ኢስ ጉድ ላይፍ ኢስ ጉድ ከአራት ስቲ ቲቪና ካራዳ ኤፍኤም ምድብ ውስጥ ተካት። ግሩፕ ኤፍ ኤቢሲ ዳጉ ስፖርት ይገኛሉ። ሶስተኛው ቡድን ማን ይሆናል? ግሩፕ ኤፍ ሆፕ ቲቪ ኤቢሲ ዳጉ ስፖርትና ሆፕ አንድ ላይ ሆነዋል። አሁን ደግሞ ግሩፕ ሲ ላይ ሪፖርተር ጋዜጣ ኢትዮ ዲጂ ተከትሎ ሶስተኛው ቡድን ሀገሬ ቲቪ ሀገሬ ቲቪ

አበሻ ቢራ በነገራችን ላይ አበሻ ቢራ ሰራተ ሰራተኞቹ ማጠቃላይ የሚገኝበት ቲም ነው። የሚዲያ ካፕ ተጋባዥ ቡድን ነው። እንደ ቀድሞ አፓ ማለት ነው። ከዚፊት ላይ ለመጀመሪያ ጊዜ ስለሆነ እየተቀላቀሉ ያሉ ደግሞ እንኳን በሏቸው ካደረጉልን ድጋፍ በተጨማሪ በሜዳ ላይ የምንመለከታቸዋለን። አቶ ሀብቴ ይቀጥላል። ግሩፕ ኢ ላይ ብስራት ቴሌቪዥን፣ ፌዴራል ፖሊስ፣ ንስር ስፖርት ይገኛሉ። አራተኛው ቡድን ደግሞ ኢቢኤስ ግሩፕ ኤ አንድ የይለቅና የሞት ግሩፕ ኤ ፓና ቲቪ ኢዚያና በሻቢራ ይገኛሉ። አራተኛው ቡድን ማነው? ሌላ የሚመስል እያየሁ ስለሆነ ግሩፕ ኤ ፓና ቲቪ ኢዚያና በሻቢራ ይገኛሉ። አራተኛው ቡድን ማነው?

የሚቀረን ግሩፕ ሲ ነው የሚሆነው ሪፖርተር ጋዜጣ ዲዲጂ ሀገሬ ቲቪ በትክክል ስለዚህ አራተኛው ቡድን ማለት ነው ሲ ግሩፕ ሲ አዲስ ሚዲያ ኔትወርክ ስለዚህ አንድ ያረጣቲ ማለት አሁን ሁሉም ቡድን ስድስቱ ማለት ነው አራት አራት ይዘው ልጥቀስላችሁ። ግሩፕ ኤ ላይ ፋና ቲቪ፣ ኢዚያ፣ ሐበሻ ቢራ፣ ባላገሩ ቲቪ። ግሩፕ ቢ ላይ አርቲስት ቲቪ፣ አናደር ፌም፣ ላይፍ ኢስ ጉድ፣ ኤን ቢ ሲ። ግሩፕ ሲ ላይ ሪፖርተር ጋዜጣ፣ ኢትዮ ዲጄ፣ አገሬ ቲቪ፣ አዲስ ሚዲያ ኔትወርክ። ግሩፕ ዲ ላይ ኢትዮ ሲዲ ስፖርት አራት ሶስት ሶስት መናኸሪያ። ግሩፕ ኤ ላይ ብስራት ቴሌቪዥን፣ ፌዴራል ፖሊስ ሚዲያ፣ ንስር ስፖርት፣ ኢቢኤስ። ግሩፕ ኤፍና የመጨረሻው ላይ ኢቢሲ፣ ዳጉ ስፖርት፣ ሆፕ፣ ብስራት ኤፍኤም፣ አንድ ቲቪ ቀራል። ስለዚህ በዚህኛው ወክል በዚህ በዚች ጋር በዚህ ወክል የቀረውን አንዱ ቲም የሚገምር ሰው ወይም ትክክል የሚሆን ሰው ሶስት ሰዎች የዋናው አዲሱ ብራንድ ጂም ሸርት ሸለም እዚህ ጋር ይቀርባል እና ምድቡን ከአንድ እስከ ስድስት የትኛው ምድብ ውስጥ ይሆናል? ተሸላሚ የሚገባው ግሩፕ ዲ ኢትዮፒካሊንግ ሲዲ ስፖርት አራት ሶስት ሶስት መናሀር ያሉበት ላይ ነው ማለት ይሄ ምድብ አምስት ብሮች ይኖሩታል።

አቶዋታይ ከግብ እናመሰግናለን። በዚህ አጋጣሚ ሁላችንም የላክናቸው ህግና ደንቦች አሉ። እሱን ህግና ደንብ እናክብር፣ በኃላፊነት እንጫወት። እኛም ብለው ቢወጡ ደጋፊዎቹን እናክብር።